ያለው ምጣድ ደሞ እንዲህ አንጠልጥለው። አሁን እንዴት እሳትስ ይደርሰዋል? ምንድነው? ምን እየረግሽ ነው? ኮስ

ይገርገናል። ምን ዓይነት ይሄ ነው ነው ነው ነው ነው ነው። እሺ ችግር የለውም አውቃለሁ፣ ሌላውን አውቃለሁ። እንደው አላህ የኔን ማሳልፍልኝ እንደው ይለፍልኝ ምን አይነት ጉድ ነው? ጉልቻ የሌለው ምጣድ ደግሞ እንዲህ አንጠልጥለው፣ አሁን እንዴት እሳት ይደርሰዋል? አቦ ምንድነው? ምን እየረግሽ ነውስ ን

እችን ሴትዮ እንደው እረጌ ረ ር ይህን የመሰለ እንጀራ ኩላቸው ምን ይፈልጋሉ? ማዞሪያ የላቸው ምን የላቸው። አሁን እስቲ በይህ እዞር አለ ያለው ግን ኳድሮ ይፋጃል አሉ

እንግዲህ፣ ጋግሬላችኋለሁ።